ሰበር ዜና። በትላንትናው ዕለት በጎርጎራም የተከሰከሰውን ወታደራዊ ሄሊኮፕተርና በውስጡ አሳፍሯቸው የነበሩ ከፍተኛ ባለስልጣናትን ተከትሎ የደረሰው የጉዳት መጠንና ዝርዝር እንዳይታወቅ የአገዛዙ ኃይል በከፍተኛ ጥንቃቄ እየሰራ ስለመሆኑ ተገልጿል። ይህንን ተከትሎ በዛሬው ዕለት ረፋዱን በባህር ዳር ከተማ ከፍተኛ ውጥረት ስለመንገሱቱ ተሰምተዋል። በዝርዝር እንመለከተዋለን። የአማራ ፋኖ በጎንደር ቀጠና የታድሎ ብርሃን ክፍለ ጦር ወንድማማቾች ብርጌድ ጎንደር ከተማ አቅራቢያ ጉንብሪት ቀበሌ ክልል ኢየሱስ የተባለ ልዩ ቦታ ላይ በነበረ የአገዛዙ ኃይል ላይ ከፍተኛ እርምጃ በመውሰድ ድል መቀዳጀታቸው ተሰምቷል። ትላንት አመሻሹን በጎንደርና በአካባቢው የተሰማው መረጃ በዛሬ እኩለ ቀን የመረጃ እሳታችን በሰፊው እንመለከተዋለን። ጸዳሉ ደሴ የመራው የሚካኤል ደብር የደጎማና የአርኖ ጋርኖ ጦርነት የአገዛዙን ጋር አስከፍለው በሽንፈት መጠናቀቁ የሚታወስ ሲሆን በወቅቱ ቆስሎ ሕክምና ይደረግለት የነበረ ከፍተኛ የአርማ ብተን ኃላፊም ስለ መሞቱ ተሰምቷል። ሌላኛው መረጃችን ነው። የአማራ ፋኖ ብሔር ኃይል በጎጃም ቀጠና ዘጠነኛ ሳሙኤል አወቀ ክፍለ ጦርና የሶማ ብርጌድ ስምንተኛ በላይ ዘለቀ ክፍለ ጦር አባኮስተር ብርጌድ በጋራ በመቀናጀት በትላንትናው ዕለት ከደብረ ወርቅ ከተማ በቅርብ ርቀት በሚገኙ አካባቢዎች የተደረጉ ተጋድሎችን ውጤቶችንም ይዘናል። ወደ አድማጭ ተመልካቾቻችን እስከ ፍጻሜው ድረስ አብራችሁን የምትቆዩ ከሆነ በዝርዝር የምንመለከታቸው ሌሎች አበይት መረጃዎችም አሉን። በዝርዝር ታደምጧቸዋላችሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ውድ አድማጭ ተመልካቾቻችን ከፋኖ ዳይሊ ሚዲያ ወደ እናንተ የሚደርሰው የእኩለ ቀን የመረጃ ሰዓታችን በዝርዝር የምናስደምጥበት ሰዓት ላይ ነው የምንገኘው። ቀዳሚ የምናደርገውም በትላንትና ዕለት በጎርጎራ የተከሰከሰችውን ሄሊኮፍተር ተከትሎ በውስጡ ያሉ ባለሥልጣናትና የደረሰባቸውን ጉዳት በተመለከተ ለሕዝብ ግልጽ እንዳይሆን የአገዛዙ ኃይል ከፍተኛ ጥንቃቄ የተሞላበት ሥራዎችን እየከወነ ስለመሆኑ ተሰምቷል። ለዚህም ከተወሰዱ የጥንቃቄ እርምጃዎች መካከል በጎርጎራ መዝናኛ ማዕከል የሚገኙ ሙሉ ሠራተኞች ለጊዜው መጠርነፋቸውና የሚጠቀሙበት የተንቀሳቃሽ ስልኮችን በጸጥታ ኃይሎች ቁጥጥር ስር እንደሚገኝ ለማወቅ ተችሏል። በአካባቢው የሚገኙ ሰራተኞች መረጃ የሰጣችሁ እናንተ ናችሁ አስመታችሁናል አስመጥታችሁናል በሚልና ከዚህም በኋላ የጉዳቱን ዝርዝር መረጃ ለህዝብና ለመረጃ ይሰጧቸኋል ለተባሉ ሰዎች እንዳይደርስ በሚል የተንቀሳቃሽ ስልካቸውን ጨምሮ ሰዎቹ አሁን ላይ በአገዛዙ ኃይል ታግተውና በቁጥጥር ስር ሆነው እንደሚገኙ የደረሰ መረጃ ያመላክታል። ከዚህ ባሻገር በባህርዳር ከተማም ከፍተኛ ውጥረት ነግሶ ስለ ማርፈዱ ነው የተሰማው። በተለይ ከባህርዳር ወደ ዘንዘልማና ወደ ጎንደር የሚወስደው መስመር እስካሁን ድረስ የተዘጋ ሲሆን ታክሲዎች መንቀሳቀስ እንዳይችሉ ከሰው እንቅስቃሴም ነጻ እንዲሆን ተደርጓል። ይህም በጎርጎራ የደረሰውን ከፍተኛ ኪሳራ ተከትሎ ባለስልጣናቱ ወደ ህክምናና ወደ ባህር ዳር ሲመጡ ከእይታ ነጻ እንዲሆኑ ለማድረግ ታስቦ የተደረገ ሳይሆን አይቀርም ሲሉ የመረጃ ምንጮቻችን አድርሰውናል። በባህር ዳርና በአካባቢው በበዘን ዘሊማና በስፍራው ከፍተኛ ውጥረት ሰፍኗል። የአገዛዙ ኃይልም ወዲያ ወዲህ እየተራወጠ ይገኛል ሲሉ የመረጃ ምንጮቻችን መረጃ አድርሰውናል። ከተከሰከሰው ወታደራዊ ሄሊኮፕተር ጋር በተገናኘ ግን መረጃዎች እየወጡ ሲሆን በውስጡ የሚገኙ ናርጋ ከበደን ጨምሮ በርካታ የክልልና የፌዴራል ባለስልጣናት ከፍተኛ ጉዳት አስተናግደዋል። የሞቱ ስለመኖራቸው መረጃ እየወጣ ነው። የሚገኘው ዝርዝር ሁነቱን አጣርተን ወደ እናንተ የምናደርስ ይሆናል። ጎንደር የታደለ ብርሃን ክፍለ ጦር እንድማማቾች ብርጌድ በጎንደር ከተማ አቅራቢያ ጉንብሪት ቀበሌ ክልል ኢየሱስ የተባለ ልዩ ቦታ ነበር የጠላት ኃይልን ከፍተኛ እርምጃ በመውሰድ ሲደመሳቸው ያደረው ድንገተኛ ፍና ውስጥ የገባው ጠላት አብዛኛው የተደመሰሰ ሲሆን ውስኑ ተበትኖ ራሱ ለማትረፍ ወደ ጎንደር ከተማ እግሬ አውጪኝ ብሎ ሸሽተዋል ነው ያሉት የመረጃ ምንጮች። ይህ ድል የተመዘገበው በጎርጎራ የጠላት ሄሊኮፍተር መንደዷን ተከትሎ በውስጡ አርበኞቻችን ድጋፍ ከተጠቀሰው ቦታ ሰፍሮ የነበረው ጠላት ጥሩ ቅጣት መቀጣት ተችሏል ሲል ነው መረጃውንም ያደረሱት። እንደ ፈርጣማዎቹ የዳግማዊ ቴዎድሮስ አምስተኛ ኮር የአብራክ ልጆች የሆኑት የታደለው ብርሃን ክፍለ ጦር አናብስቶችም በክፍለ ጦሩ የዘመቻ መምሪያ ኃላፊ በአርበኛ አንድነት አማራ እየተመሩ ነው። በአዘዞ ጠዳ ክፍለ ከተማ ድልን የተጎናጸፉት በትላንትና ሁለት ሰኔ ስምንት ከምሽቱ ሁለት ሰዓት ጀምሮ የታደለው ብርሃን ክፍለ ጦር አካል የሆኑት ወንድማማቾች ብርጌድ በአዘዞ ወታደራዊ ካምፕ በቅርብ ርቀት በሚገኘው ክልል ኢየሱስ ጉንብሪት አድማ በትና ካምፕ ላይ ጥቃት የሰነዘሩት ለአራት ሰዓታት ያህልም የቆየ ጨበጣ ውጊያ የተካሄደ ሲሆን ድሎች ተገኝተውበታል። ሻለቃውን ይመራ የነበረው የአድማ ብተና ኃላፊ ተገድሏል። አስር የአድማ ብተና አባላት ተደምሰዋል፣ ተማርከዋል። ከተማረኩት የአድማ ብተና መካከልም አፈወርቅ አሰፋ፣ አዲሱ ደሴ፣ አስናቀ ወረታና ሀብታሙ ነብዩና ሌሎች ተጨማሪ ስድስት ስማቸው ያልተጠቀሱ የአድማ ብተና አባላት ምርኮኛ ስለመሆናቸው ነው ለማወቅ የተቻለው። በርካታ ወታደራዊ ቁሳቁሶችን በወገን እጅ ገብተዋል። ውጊያ ውልህ አስጨራሽ ትንቅንቅ የታየበት ቢሆንም መጨረሻ ላይ ግን በነበልባሎች ፋኖዎች የበላይነት ተጠናቅቆ ወታደራዊ ካምፑንም መቆጣጠሪያው አምሽተዋል። ምሽጉን በ30 ደቂቃ ውስጥ መብረቃዊ በሆነ ፍጥነት በመስበር ካምፑን የተቆጣጠሩት የፋኖ አባላቱ በወታደራዊ ካምፑ ከተገደለው መሪና ከተማረኩት የስርዓቱ አሽከሮች በስተቀር አብዛኛው አባላቱም በየአቅጣጫው ተበትኗል። ከሞት የተረፉት ከተማረኩት የአርማብተን አባላትም የተገኘው መረጃ እንደሚያስረዳው ውጊያው እንደተጀመረ በኋላም ይላል፣ ምርኮኛው፣ ውጊያው እንደተጀመረ የአስረኛ ሻለቃ አንደኛ ሻምበል በቅርብ ጊዜ ሻለቋን ለመምራት የተመደበ መሪያችን ተገድሏል። ከዚያም ሁሉም አባላት ከምሽጉ እየወጣ በየአቅጣጫው ተበትኖ ጠፋ በማለት መረጃውን

ከዚህ አመኛ ልንማርክ ችለናል ሲል አክሏል። በተጨማሪም ሁሉም ያርማ ብተን አባላት የመዋጋት ሞራል የለውም፣ ፍላጎት የለውም፣ ማታውጊያ ላይ የጠፉት ጓዶቻችንም ዳግሞ ድሃዳቸው አይመለሱም በማለት ነው የገለጸው። በጎርጎራ አካባቢ የስርዓቱ ጉምቱ ባለስልጣናትና ጀነራሎችን ይዞ ወደ ጎርጎራ ብራ ላይ የነበረው ወታደራዊ ሄሊኮፕተር ላይም ከፍተኛ ጉዳት መድረሱን ተከትሎ በአዘዙ አየር ማረፊያ ለጥበቃ ስራ በተሰማሩ የብልጽግና ጠመንጃ አንጋች ኃይላት ላይም ቅጽበታዊ እርምጃ በታደለው ብርሃን ክፍለ ጦር ትንታጎች የተወሰደ ሲሆን ይህም በቅርብ ርቀት ሲከታተሉ የነበረው የአዘዙ ወታደራዊ የመከላከያ መከላከያ አባላት ከምሽጉ በማድፈጥ ሙሉ አዳሩን በቡድን መሳሪያ ተኩስ ከተማዋን ሲነጣድሯል። በመጨረሻ በመጨረሻም በዞኑና አካባቢ የተሰማሩ የጸጥታ አባላት ከፍተኛ ውጥረት ውስጥ ከመግባታቸውን በላይ በርካታ ቁጥር ያላቸው የመከላከያ ድማብትና የፌዴራል ፖሊስ ፖሊስና የሚሊሻ አባላት እየከዱ ሲሆን የዞኑ የስርዓቱ አገልጋይ ባለስልጣናትን በከፍተኛ ጭንቀት ውስጥ መሆናቸው ነው ለማወቅ የተቻለው። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ከተመሰረተ ማግስት ጀምሮ በተከታታይ ቀጣይነት ያለው ውጊያዎችን በማካሄድ በአምባ ጊዮርጊስ፣ በገደብዬ፣ በጎንደር ከተማ በጠዳና እና መንዘሮ በማክሰኝ ተከታታይና ከፍተኛ ድል አስመዝግቧል። መረጃው የአርበኛ መምህር አብነት ሞላ ነው፣ የዳግማ የቴዎድሮስ አምስተኛ ኮር ህዝብ ግንኙነት ኃላፊ። በነዚህ ቀጠናዎች ያሉት ወታደራዊ ፍጥጫዎችና ግብግቦዎች አሁንም ተጠናክረው እንዳደሩ ናቸው። ከጎንደር ሳንወጣ የመጨረሻ ያልነው መረጃ ነገራችሁ ደርማሽ ተመልካቾቻችን። ከቀናት በፊት ጸዳሉ ደሴ የመራው የሚካኤል ደብር የደጎማ ያርጋኖ ጋር ነው ጦርነት አገዛዙን ዋጋ አስከፍሎ በሽንፈት መጠናቀቁ ይታወሳል። እንደሚታወቀው ጸዳሉ ደሴ የፋኖ ነኝ በሚል እንቅስቃሴ ውስጥ ያደርግ ከፍተኛ ዝርፊያና ስርቆት ሲፈጽም በፋኖ መካከል መተማመን እንዳይኖርና አንድነት እንዳይመጣ ከፍተኛ ስራ ሲሰራ የነበረ መጨረሻም ላይ እጁን ለአገዛዙ ኃይል እየሰጠ ማለት ነው። በዚህም የአገዛዝ ወታደራዊ አዛዦች ከፊት አሰልፈው ውጊያዎችን እንዲመራም አድርገውት ነበር። ይሁንና ግን ስጋቸውን ለአፈር ነፍሳቸውን ለሰማይ ተብለው ተሸኝተዋል። በወቅቱ ጽዳሉ ደሴ በመራው የሚካኤል ደብሩ የደጎማና የአርኖ ጋር ነው ጦርነት ቆስለው ሕክምና ሲደረግላቸው የነበሩ አድማ ብተና አባላትም በትናንትናው ዕለት ተሸኝተዋል። በጎንደር አካባቢ መንግስት አለኝ የሚለው ቅጥረኛ አድማ ብተን ኃላፊ ኮማንደር በላይነህም በአማራ ፋኖ ብሔራዊ ኃይል በዳግማዊ ቴዎድሮስ አምስተኛ ኮር አባላት ጋር በነበረው የአርኖ ጋር ነው እጃ ቆስሎ ጎንደር ሆስፒታል በህክምና ላይ እያለ በዛሬው ዕለት ሰኔ ዘጠኝ ቀን መሞቱ ተሰምቷል። በቀሃ ኢየሱስ ቤተ ክርስቲያን ላይም ስርዓተ ቀብሮ የተፈጸመ ስለመሆኑ ነው መረጃው እየተጋራው ወደ ጎጃም ግንባር እንሸጋግራለን። በትላንትና ሁለት ሰኔ ስምንት ቀን ከፍተኛ ወደ ውጊያ ሲደረግበት የዋለውን የደብረ ወርቅና የአካባቢውን ውጊያ የተመለከተ መረጃ ነው የምናገራችው በአማራ ፋኖ ጎጃም ቀጠና የዘጠነኛ ሳሙኤል አውቀ ክፍለ ጦር የሶማ ብርጌድና የስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ በጋራ በመቀናጀት በትላንትና ሁለት ከደብረ ወርቅ ከተማ በቅርብ ርቀት በሚገኙ ቀበሌዎች በተለምዶ ወፍና ብራጅት፣ ቡሽት፣ ኮኛ እና ተንጉማ በተባለ ቦታ ከጧቱ አንድ ሰዓት እስከ ምሽቱ 12 ሰዓት ተኩል ድረስ የአብይ ወራሪ ኃይልን ሲቀጠቅጡት ውለዋል። በጀግኖቹ የሶማና የአባ ኩስትር ብርጌድ አባሎች ከፍተኛ ምት የደረሰበት የጠላት አይልም የደረሰበት ኪሳራ ከፍተኛ ስለነበር አስክሬንና ቁስለኛ ሰብስቦ ከቀጠናው ለመውጣት ሲከብደው ከፈለገ ብርሃን ከቢቸናና ከደብረ ወርቅ ኃይል በማውጣጣት አራት መኪና ውራሪ ይዞ በመግባት አስክሬኑና ቁስለኛውን በወጉ ሳይሸክፍ በየመንገዱ እያንጠባጠበ እንዲመለስ ተገደዋል። መረጃው ይወጣብኛል ብሎ በመፍራትም የደብረ ወርቅ ሆስፒታል ሐኪሞችን ስልካቸውን በመቀማት ጠርንፏል ነው የተባለው። በትላንትናው ዕለት በዚሁ ስፍራ በተደረገው አውደ ውጊያም በጠላት ላይ ከፍተኛ ሰብአዊ ኪሳራ የደረሰ ሲሆን ወፍና ብራጅት ቀጠና ላይ ቡሽት ኮኛና ተንጉማ ቀበሌዎች ላይ በተደረገ ውጊያ አንድ ኤፌሳር ቁስለኛ ደብረ ወርቅ ሆስፒታል ያስገብቷል። ሆስፒታሉ ከገቡት ውስጥ 17 የጠላት ኃይል ከባድ ቁስለኛ መሆኑን ለማረጋገጥ ተችሏል። በእነዚህ ቀበሌዎች በተደረገ ውጊያም ጠላት በሁለት ፓትሮልና በአንድ አምቡላንስ አስክሬን ሲያመላለስ የዋለ ሲሆን 44 የምርኮኛ የብርሃኑ ጁላ ሰራዊት እስከ ወዲያኛው ተሸኝተዋል። ዘጠኝ ሚኒሻ አባላትም ተደምስሰዋል። በመጠያ ቀበሌ በተደረገው አውዳውጊያ ሁለት የሚኒሻ አባላት ከወዳኛው ሲሸኝ ሁለት ቆስሏል። የተደመሰሱት የሚኒሻ ኃይሎችም የሸጋው ምናሉ አጃቢ አጃቢና የቅርብ ቤተሰብ የነበሩ አለየው አባተና ወርቁ ድንቀዋለ። በመጨረሻ ከባድ ምት ያስተናገደው የዘራፊው ቡድን የማህበረሰቡን ሀብትና ንብረት በመዝረፍ በማውደም ንጹሐን በከባድ መሳሪያ በማቁሰል ቁጭቱን በህዝብ ላይ ተወጥቷል። ድል ለአማራ ህዝብ፣ ድል ለፋኖ ሲል የአማራ ፋኖ በጎጃም ቀጠና የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ ነው መረጃውን ያጋራው። በትላንትናው እለትም ውጊያው እንደተጀመረ መረጃ መለዋወጣችን የሚታወስ ነው። ወዳድማሽ ተመልካቾቻችን፣ በዚሁ የጎጃም ግንባር የመጨረሻ ያልነው መረጃ ነው የምንነግራችሁ። ታጋይ ይሞታል፣ ትግል ግን ይቀጥላል ሲል የአንደኛ ክፍለ ጦር ያወጣውን መግለጫ ነው ወደ እናንተ የምናደርሰው። አርበኛ ምሳለቅ እንዳለው ወለላው በትላንትና ዕለት በተደረገ ለአስጨራሽ ውጊያ በክብር ተሰውቷል። ከማንም በፊት ትግሉን ቀድሞ በመረዳት የብልጽግና መንግስትን ፊት ለፊት በገሃድ የተቃወመና ስልጣኑንና የሞቀ ቤቱን በመተው ለአማራ ህዝብ ነፃነት በማለት የወጣ ሲሆን አርበኛ እንዳለው በተለያዩ የመንግስት ተቋማት ውስጥ ሲያገለግል የቆየ በጸረ ሽምቅና ፖሊስ ተቃውሞ ተቋምም በመርማሪነት በሰላም አስከባሪ በተለያዩ በመንግስት ተቋማት ከስምንት ዓመት በላይ ሲያገለግል የቆየ በኋላ ጥር 2016 ነፍጥ አንስቶ ፋኖን በመቀላቀል በተለያዩ ኃላፊነት ሲታገልና ሲያታግል የቆየ ነው። በተለይ አርበኛ እንዳለ ወለላው በጣና መብረቁ ብርጌድ ውስጥም ባህር ዳር ሻለቃላ ጸሐፊ እንዲሁም የብርጌዱ ህግ፣ ፍትህ፣ ስነ ስርዓት በሰብሳቢነት ያገለገለ በየለቱ በሚሰራቸው ስራዎች የጣናው መብረቅ ብርጌድ የህዝብ ግንኙነት በመሆን ያገለገለ በመጨረሻም በስራ አስፈጻሚ አንደኛ ክፍለ ጦር ፋይናንስ ውስጥ በኦዲተርነት በማገልገል ላይ የቆየ ነው። ከመደበኛ ስራዎች ጎን ለጎን በርካታ ወደ ውጊያዎችን በመምራትና በመሳተፍ ትልቅ ግዳጆችን ፈጽሟል። ከእነዚህ መካከልም በ2016 የካቲት አምስት ቆጥቆጥ ማጎቻ የካቲት ሰባት መሸንቲ የካቲት 16 መርአዊ ከተማ በመግባትና በመቆጣጠር የካቲት 22 ባህርዳር ከተማ ስምንተኛ ና ዘጠኛ ጣቢያ እንዲሁም ልዩ ልዩ የጠላት በይዝ የተደመሰሰበት መጋቢት 15 ገርጨጭ እና ሚያዝያ 25 መራዊን በመቆጣጠር ግንቦት 11 እና 17 ቆጥቆጥማ ውጊያ ሰኔ 2016 ቆጥቆጥማና መስከረም 29 2017 ጠላትን በማንበረከክ በርካታ ትጥቅ በጋራ የማረኩበት ዘጌ ኤፍኤም ጥቅምት 14 ገርጨጭ በርካታ ወደ ውጊያዎችን አካሂዷል። ስራዎችን በቅንነትና በታማኝነት የተሰጠውን የስራ ስምሪትን በማጠናቀቅ ግዳጁን ፈጽሞ በሚመለስበት ወቅት በትላንትናው ዕለት ሰኔ 8 ቀን በተከፈተበት ድንገተኛ ተኩስ ከጠላት ጋር እልህ አስጨራሽ ትንቅንቅ በማድረግ የትግል ጓደኝ ትቻል ወጣም በማለት ለትግል ጓድና አርበኝነት ብሎም ለሙያው ከፍተኛ ክብር በማሳየት በመጨረሻም በክብር ለዓላማው ተሰውቷል። ፋኖ ሀብታሙ የሱፍ ነው የአማራ ፋኖ ብሔር ኃይል የጎጃም ቀጠና አንደኛ ክፍለ ጦር የህዝብ ግንኙነት ኃላፊ መረጃውን ያጋራው። ክብር ለትግሉ ሰማዕታት፣ ለክፍላችሁ ውድ ዋጋ እናመሰግናለን፣ ሲሉም መረጃውን አጋርተዋል። እኛም የፋኖ ዳይሊ የመረጃ ሰዓት ላይ መረጃውን ወደ እናንተ ጆሮ አድርሰናል። ወደ አድማጭ ተመልካቾች፣ አብራችሁን ስለቆያችሁ እስከ ፍጻሜ መቆየት ዝርዝሩን ዝርዝሩ ስላደመጣችሁ እጅግ አድርገን እናመሰግናለን። የዩቲዩብ ቻናላችንን ላይክ ሽና ሰብስክራይብ በማድረግ እንድትወዳጁ እንጠይቃለን በአማራ ህዝብ ላይ እየደረሰ የሚገኘው መንግስት መር ጭፍጨፋና እልቂትም ለዓለም አቀፉ ማህበረሰብ እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉ እንጠይቃለን። የዕለቱ መረጃችን በዚሁ ተቋጭቷል። በአመሻሽ መረጃ ሰዓታችን ዳግም እንገናኛለን። እስከዚያው ድረስ ግን በችር ቆዩን። ሰላም ለናንተ ይሁን።